ውድ ሕዝበ ክርስቲያን ዛሬ ልንተርክላችሁ የወደድ ነው ታሪክ ከምድር አልፎ እስከ ሰማይ ድረስ የስላሴን በር ያንኳኳና የምናውቀውን አካሄድ ሳይሆን ከምናውቀው ውጭ የተሰራን ተአምራታዊ ስራ የሚተነትን ብሎም እንዲህም ነበር እንዴ የሚያስብል እጹብ ድንቅ ታሪክ ነው። ሳራ የምትባል አንዲት የክርስቶስ ወዳጅ በእምነቷ ጸንታ ታላቅ መስዋዕትነትን የከፈለች ሴት፣ እንዲሁም የልጆቿን መንፈሳዊ ድኅነት ከምንም በላይ ያስቀደመች እናት። ይህ ታሪክ በእምነት ጽናት፣ በእናትነት ፍቅር ጥልቀትና በመለኮታዊ ተአምራት የተሞላ ነፍስን የሚያነቃቃ ድንቅ ገድል ነው። ይህ የቅድስት ሳራ ዘአንጾኪያ ድንቅ መንፈሳዊ ታሪክ ነው። የቅድስት ሳራ ሀገር ከስሟ እንደምንረዳው ጥንታዊቷ ታላቋ ከተማ አንጾኪያ ናት። የኖረችበት ዘመን ግን የጭካኔና የስደት ወቅት ነበር፤ የከሀዲው ንጉሥ ዲዮቅልጥያኖስ የግዛት ዘመን። የቅድስት ሳራ ባል የዚህ ንጉሥ ታማኝ፣ ተደማጭነት ያለው መኮንን ነበር። ምንም እንኳን እርሱ በልቡ ክርስቲያናዊ እምነትን ቢይዝም የንጉሱን ቁጣ ፈርቶ ግን ከሃይማኖት ሸሽቶ ቀይሮ ለጣዖት ይሰግድ ነበር። ለቅድስት ሳራ ግን ንጉሱን ፈርቼ ነው እንጂ በልቤ ክርስቶስን አመልካለሁ በማለት ውሸቱን ይነግራት ነበር። ቅድስት ሳራ ግን እንደ ባሏ አልሆነችም። በክርስትናዋ ጸናች፣ ጌታዋን በግልጽ አመሰገነች። በልቧ ያዘለችው የጽናት ፍም በእነዚህ አስቸጋሪ ቀናትም አልጠፋም። ቅድስት ሳራ ሁለቱ ውብ ልጆችን ወለደች። ነገር ግን ልጆቿን በክርስትና ስራ ልታስጠምቅ በፈለገች ጊዜ በአንጾኪያ የሚገኙ የቤተክርስቲያን ሕንጻዎች በዲዮቅልጥያኖች ትእዛዝ ወድመው ነበር። ልጆቿ ያለ ጥምቀት እንዳይሞቱባት ስለሰጋች ታላቅ ውሳኔን ወሰነች። ወደ ግብጽ፣ ወደ እስክንድርያ ተነስታ በመሄድ በዛ የሚገኘው አባት አባ ጴጥሮስ ዘንድ ልታስጠምቃቸው አሰበች። አስባም አልቀረች። አሽከሮቿን አስከተለችና ልጆቿን ይዛ በመርከብ ተሳፈረች። በባህሩ መሃል ላይ ሳሉ ግን ታላቅ አደጋ ገጠማቸው። ኃይለኛ ማዕበል ተነሳና መርከቢቱም ልትሰጥም ደረሰች። ይህን ያየችው ቅድስት ሳራ ልጆቿ ሳይጠመቁ እንዳይሞቱብኝ የሚል ሌላ ስጋት ተደቀነባት። ከዚያም በእምነት የታጀበ ደፈረ እርምጃን ወሰደች። ቀኝ ጡቷን በምላጭ ቀዳ በሚፈሰው ደሟ የሁለቱ ልጆች ግንባር ላይ የመስቀል ምልክት አደረገች። ደረታቸውና ጀርባቸው ላይም በዚያው ደማ ማትባ በጌታችን ስም ከባህሩ ያለውን ውሃ እየጠለፈች አጠመቀቻቸው። እንዴት እንዲህ ሊሆን ቻለ? እንዴት ደፍራ በራሷ ደም ልታጠምቃቸው ቻለች? የሚለው ጥያቄ ይበልጥ እንዲገባንና ሥራዋ እንዲገለጽልን እስኪ ታሪኩን ገታ አድርገን የጥምቀት ስርዓትና አይነቶችን እንመልከት። ሁላችንም እንደምናውቀው በኦርቶዶክሳዊ ተዋህዶ ቤተክርስቲያን ስርዓት መሰረት የምስጢራተ ቤተክርስቲያን መግቢያና ክርስቶሳዊ ልደት የምናገኝበት የመጀመሪያው ምስጢር ነው። በቤተክርስቲያን አስተምህሮ መሰረት በጠባቡ ትርጉም ያለው ጥምቀት አንድ ቢሆንም በመንፈሳዊ ትርጉማቸው አፈጻጸም ሊነገሩ የሚችሉ ሌሎች የጥምቀት አይነቶች አሉ። ሰፋ ባለው አስተምሮ መሰረት ስንመለከት ደግሞ የምስጢር የጥምቀት አይነቶች ሶስት እንደሆኑ ግልጽ ነው። ነገር ግን አሁን የምንነግራችሁ ታሪክ ከነዚህ ሁሉ የተለየ ነው። የምንነግራችሁ የቅድስት ሳራ ልጆቿን ያጠመቀችበት ታሪክ እንዲገባችሁ፣ በታምራቷም እንድትማረኩ በመጀመሪያ ሦስቱን የጥምቀት አይነቶች ባጭሩ እናስረዳችሁ። አንደኛ የውሃ ጥምቀት፣ ይህ በካህን የሚፈጸምና በቤተክርስቲያን ስርዓት መሰረት የሚከናወነው መደበኛው ጥምቀት ሲሆን የክርስትና መግቢያ በር ነው። አፈጻጸሙ ሶስት ጊዜ በውሃ ውስጥ በስላሴ ስም ማለትም በአብ በወልድና በመንፈስ ቅዱስ ስም ሙሉ ሰውነትን መጥለቅና መውጣት ነው። ይህ የኃጢአት ስርየት የሚገኝበት ከዲያብሎስ ባርነት የምንላቀቅበት የስላሴ ልጅነትና የክርስቶስ ወራሽነትን የምንጎናጸፍበት ነው። መሰረቱም ጌታችን ኢየሱስ ክርስቶስ በመጥምቁ ዮሐንስ እጅ በፈለገ ዮርዳኖስ የተጠመቀበትና ለሐዋርያት ሂዱና አህዛብን በአብ በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው ደቀ መዛሙርቴ አድርጓቸው ብሎ ትእዛዝ የሰጠበት ነው። ሁለተኛው የመንፈስ ቅዱስ ጥምቀት ነው። ይህ የጥምቀት አይነት በውሃ ሳይጠመቁ ነገር ግን በእግዚአብሔር ጸጋና ፈቃድ ልዩ ልደትን የሚገኝበት ነው። ይህም የሚሆነው በጥምቀት ስርዓት ሳይሆን በእምነትና በንስሐ የመንፈስ ቅዱስ ጸጋ የኃጢአት ስርየት ተሰጥቶ ከእግዚአብሔር ጋር የሚደረግ መታረቅ ነው። ለዚህ አብነት የምናደርገው ጌታ በተሰቀለ ጊዜ ንስሐ የገባው በቀኝ በኩል የተሰቀለው ወንበዴ ነው። በሞቱ ሰዓት በክርስቶስ አምኖ ዛሬ ከኔ ጋር በገነት ትሆናለህ ተብሎ ድህነትን ያገኘ ምንም እንኳን በውሃ ባይጠመቅም እሱ ባሳየው የደግነት የመጸጸትና ጊዜውን በአግባቡ የመጠቀም ብቃት በመንፈስ ቅዱስ ሥራ ድህነትን አግኝቶ በመንፈስ ቅዱስ ተጠምቋል። በዚህ አውድ ውስጥ በምሳሌነት የምንመለከተው ሌላኛው ሰው ቆርኔሌዎስ ከነቤተሰቡ ነው። በመጽሐፍ ቅዱስ ውስጥ በሐዋርያት ሥራ ምዕራፍ አስር ላይ እንደምናገኘው ቆርኔሌዎስና ቤተሰቡ ቅዱስ ጴጥሮስ ወንጌልን ሲሰብክላቸው ሳይጠመቁ በፊት መንፈስ ቅዱስ ወርዶላቸው የመንፈስ ቅዱስን ጥምቀት አግኝተዋል። በኋላ ግን በውሃ ተጠምቀዋል። ሦስተኛውና የመጨረሻው ጥምቀት የደም ጥምቀት ነው። ይህ በሌላው ስሙ የሰማዕትነት ጥምቀት ይባላል። ይህ የጥምቀት ዓይነት በክርስትና እምነት ጸንቶ በመቆም ምክንያት ለጌታ ሲሉ ደማቸውን የሚያፈሱ ሁሉ የሚያገኙት ጥምቀት ነው። ይህም በውሃና በመንፈስ ቅዱስ ጥምቀት ሳይሆን በሃይማኖት ምክንያት እስከ መጨረሻው ድረስ ታምኖ ደምን በማፍሰስ በመከራ በሞት የሚገኝ ጥምቀት ነው። ማለትም ሰማዕትነት የሚቀበሉት አካላት ከዚህ በፊት ሳይጠመቁ ቆይተው አሁን ግን በክርስቶስ ስም መከራ ቢቀበሉ ወይም የተጠመቁ ክርስቲያኖች መከራ ሲቀበሉ፣ የእነሱን ጽናት አይተው አብረው ሌሎች ሃይማኖት የሌላቸው ሰዎች በሰማዕትነት ቢያልፉ የሚሰጣቸው የጥምቀት አይነት የደም ጥምቀት ነው። የቅድስት ሳራ ዘአንጾኪያ ልጆች የተጠመቁት የጥምቀት አይነቱ ትንሽ ከዚህ ጋር የተቀራረበ ነገር ቢኖረውም ሁኔታዎቹ ግን በፍጹም የተለዩ ናቸው። እንግዲህ የጥምቀት አይነቶችን ከነትርጉማቸው ካየን ወደ ዋናው ታሪካችን እንመለስና የታላቋን የቅድስት ሳራ ዘአንጾኪያ ልጆች ጥምቀት እንመርምር። ቅድስት ሳራ ልጆቿ እንዲህ ካጠመቀቻቸው በኋላ ወዲያውኑ ማዕበሉ ድንገት ጸጥ አለ። በባህሩ ላይም ሰላም ሰፈነ። በሰላም ባህሩን አቋርጣ እስክንድርያ ገባች። ቅድስት ሳራ ወደ አባ ጴጥሮስ ዘንድ ሄደችና ልጆቿን ለጥምቀት አቀረበቻቸው። አባ ጴጥሮስም ሌሎች ልጆችን ካጠመቀ በኋላ በተራ የእሷን ልጅ ሊያጠምቅ ሲል ድንቅ ነገር ተከሰተ። በጥምቀት ገንዳው ውስጥ ያለው ውሃ እየረጋ እምቢ አለው። እስከ ሦስት ጊዜ ቢሞክርም ሊሳካለት አልቻለም። ውሃውም አልተባረከም፣ ሊያጠምቃቸውም አልቻለም። አባ ጴጥሮስ ደንግጦ ምን እንደተፈጠረ ቅድስት ሳራን ሲጠይቃት እሷም በባህሩ ላይ ያደረገችውን ሁሉ በትሕትና ነገረችው፣ በፍርሃት ተውጣ በእግሩ ስር ተደፍታ ይቅርታ ለመነችው። አባ ጴጥሮስም አይዞሽ ልጄ አትደንግጪ፣ እምነትሽ ታላቅ ነው። አንቺ ያጠመቅሻቸው ጊዜ በመለኮት እጁ ያጠመቃቸው ባለቤቱ ኢየሱስ ክርስቶስ ነው አላት። ማለትም ውሃው እየረጋ እምቢ ያለው እሷ ልጆቼ ሳይጠመቁ እንዳይሞቱ ብላ ያጠመቀቻቸውን ጥምቀት ጌታችን ኢየሱስ ክርስቶስ ባርኮ ስላጸናላትና ጥምቀት ስለማይደገም ጳጳሱ አባ ጴጥሮስ ልጆቿን ሁለተኛ እንዳያጠምቃቸው ነው። በዚህም የቅድስት ሳራ ጥምቀት መለኮታዊ ማረጋገጫ ተሰጠው። ይህ የጥምቀት ታሪክ እግዚአብሔር ነገሮችን እንዴት እንደሚመለከታቸውና ሁሉ ነገር ምቹ በሆነበትና ባልሆነበት ቦታ የእግዚአብሔር አሰራር የተለየ መሆኑን የሚያሳይ ነው። አሰራሩም ተአምራታዊና እኛ ለሱ ባለን ጽኑምነትና የደረግልኛል መንፈስ ላይ የተመረኮዘ መሆኑን የሚገልጽ ነው። እኛም በዚህ ታሪክ ልናስተምራችሁ የፈለግነው ይህ ነው። እግዚአብሔር ለኛ የሰጠውን ጥምቀት አጠገቡ ላለው እለቱን ለሚሞተው ጥጦስ አልሰጠውም። የጥጦስንም ጥምቀት ብዙ የንስሐና የመጠመቂያ የመማሪያ ጊዜ ላለን ለኛ አልሰጠንም። በቅድስት ሳራ ታሪክ ላይ የምናገኘው ታሪክ ይህ ነው። እርሷ የክርስትናን ህግ አልናቀችም። ካህን ጳጳስ መነኩሴ አያስፈልግም አላለችም። ነገር ግን በዛ ሞት ዙሪያውን በተጋረደበት የማዕበልና የወጀብ ሰዓት ካህን ጳጳስና መነኩሴ ከየት ይመጣል? ስለዚህ አንድ ውሳኔ መወሰን የግድ ሆነባት። ውሳኔው ግን ትልቅ የልቦና እምነት የሚፈልግ ልጆቿንም ሳይጠመቁ ከመሞት የሚታደግ ነው። ይህም ልጆቿ ሳይጠመቁ ከሚሞቱ የእኔ የተጠመኩት የእናታቸውን ደም በመስቀል ምልክት ላድርግላቸውና በቸርነቱ በማዕበሉ ከሚመጣው ሞት በኋላ የገነት መንግስተ ሰማያት ሰው ያደርግልኛል የሚል እምነትና ተስፋ ነው። እንዳለችው እንደ እምነቷና እንደ ተስፋውም ሆኖላት የእሷ ስራ ውስጥ መንፈስ ቅዱስ ገብቶ ተገኘ። ይህም ውሃው በመርጋቱና ጥምቀቱ ባለመደገሙ ታወቀ። ከዚያም ቅድስት ሳራ ከልጆቿ ጋር ከአባ ጴጥሮስ እጅ ስጋ ወደሙ ተቀብላ በታላቅ ደስታ ወደ ሀገሯ ወደ አንጾኪያ ተመለሰች። ቅድስት ሳራ ወደ ቤቷ ስትመለስ ባሏ ወደ እስክንድርያ የሄድሽው ልታመነዝሪ ነው በማለት በሐሰት ከሰሳት። ቅድስት ሳራም በድፍረት ሆና የክርስቶስ ወገን የሆኑ አያመነዝሩም። አመንዝራ፣ እናንተ ጣዖት አምላኪዎች ናችሁ ብላ መለሰችለት። ባልዮውም በንደት ተነሳና ወደ ከሃዲው ንጉሥ ዲዮቅልጥያኖስ ዘንድ ሂዶ ክርስቲያን መሆኗንና እነሱ የሚያመልኩትን ጣዖት እንደማትከተል በእሷ ላይ ከሰሰ። ጨካኙ ንጉሥም ሳራን ካለችበት እንዲያመጧት አዘዘ። ዲዮቅልጥያኖስ የክርስቶስን ወዳጅነቷን በሰማ ጊዜ በጭካኔ ፈረደባት። ቅድስት ሳራን እጆቿን ወደኋላ አስሮ ሁለቱን ልጆቿን ወደ ላይ አድርጎ በእሳት እንዲያቃጥሏ ታዘዘ። ቅድስት ሳራ በታላቅ የእምነት ጽናት ከልጆቿ ጋር በእሳት ውስጥ አለፈች። እምነቷን ባለመካድ፣ የክርስቶስን ስም ባለማስተባበል ከጌታዋ ከኢየሱስ ክርስቶስ ዘንድ የድል አክሊልን ተቀበለች። የቅድስት ሳራ ታሪክ በእምነት ጽናት፣ በክርስቶስ ፍቅርና ለመንፈሳዊነት ድህነት በተከፈለ የእናትነት መስዋዕትነት የተሞላ የማይረሳ ታሪክ ነው። እሷም ሆነች ልጆቿ ለዘላለም በሰማያዊ መንግስት ክብር ክብራቸው ከፍ ከፍ ያለ ነው። ይህ የታላቋ ቅድስት ሳራዝ አንጾኪያ ታሪክ እግዚአብሔር ከምናውቀው በላይ ሊሰራ እንደሚችልና ሁሉ የማይሳነው አምላክ እንደሆነ የሚያስረዳና እምነት ምን ያህል ቦታ እንዳለው የሚናገር ድንቅ ታሪክ ነው። አምላካችን ከሰማቷ ቅዲስ ሳራ አንጾኪያ ረድት በረከት ያካፍለን ያሳትፈን። ወስባት ለእግዚአብሔር ወለውላድቱ ድንግል ወለመስቀሉ ክቡር አሚን